በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ የመክሊት ዘተዋሕዶ ድምፅ ነው። ይህን የቅዱሳን ታሪክ የሚነገርበትን መንፈሳዊ የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ። የማለዳ ጸሎት። የጊዜያት ባለቤት እግዚአብሔር አምላክ ወይ የጨለማውን ግርማ ገፈ ብርሃንህን እንድመለከት ስላደረከኝ አመሰግንሃለሁ። በመኝታዬም ስለጠበከኝ ከሞት ስለሰወርከኝ ሰወርከኝ እጅ መንሳቴን አቀርባለሁ። ቸርረኛዬ ትጉህ የማታንቀላፋ ነህና ሌሊቱን ከኔ ጋር ሁነ እንደ ጠበከኝ ይህንንም ማለዳ ባርከ ቀድሰ የሰላም ውሎ እንድውል ቀኝ ትርዳኝ። መንገዴን ሁሉ ከፊት እየሆንክ ምራኝ። ከደካማ ፍጡርነቴ የተነሳ በኋላዬ ምን ምን እንዳለ አላውቅምና አንተ ጠብቀኝ። በዙሪያው ሁሉ ጠላት ያስቀመጠብኝን እንቅፋትና መሰናክል አስወግድልኝ። በመልካም ሴቶች አስጊጠኝ ከፈተና የተነሳ በወድቅ እንኳን አንሳኝ እንጂ አትተወኝ። በዚህች ብሩክ ትለትም በሥራዬ በንግዴ በመንገዴ በክብሬ በአገልግሎቴ ሁሉ የጥፋት መረቡን ዘርግቶ ሰላሜንና በረከቱን ሊያሳጣኝ የተዘጋጀውንና የሚያሴርብኝን ጠላቴን ዲያብሎስን ዕቅድና ሥራውን አፍርሰህ ሰላሜን አጎናጽፈኝ። በዚህ ዕለት ኀጢአት አቅጄ በድፍረት እንዳልፈጽም በመዘንጋትም እንዳልተገብር አድርገኝ። ደም ከሚፈስበት፣ ፍርድ ከሚዛባበት፣ ድሃ ከሚበደልበት፣ በማታለልና በማጭበርበር ከሚከበርበት፣ ጣዖትና ሰይጣን ከሚመለክበት ሥራና ቦታ ሁሉ ፈጽመ ጠብቀኝ። ደካማው ልጅህ እጆቼን ዘርግቼ መንገዴን እንድትመራኝ በቀረብኩ ጊዜ ኀጢአቴንና በደሌን አይተህ ሳትጠየፈኝ ተቀብለህ መራኝ። ዕለቱን ሁሉ ፈቃድህን ማድረግ እንድችል በቃልህ አስተምረኝ። መንፈስ ቅዱስ ሕይወቴን ይቆጣጠር። ትላንት እንደጠበከኝ ጠበከኝ እንደ መገብከኝ ከክፉም እንደ ሰወርከኝና እንደ ፈወስከኝ፣ ዛሬም እንደ ፈቃድ ጠብቀኝ። አንተ ያልከው ይሆን ዘንድ ግድ ነውና በከንቱ ከመጨነቅና ተስፋ ከመቁረጥ ሰውረኝ። ለዘላለሙ አሜን።